ይሁልህ፣ አቤል እኔ እችን ሰራተኛ አልፈልጋትም። እዩልህ፣ እኔ እናገራለሁ። ታቃለህ፣ ገባህ? ትንሽ ትልቁን እናገራለሁ። ስለዚህ እኔ ስናገር እሷ ሁለት ሶስት ጊዜ ነው የምትመልስልኝ። ታቃለህ የኔን ጸባይ። ስለዚህ አንፈልግም፣ ትሄድ ትለዋለች። አቤልም እንዲ፣ ምንንሽ ምን ችግር አለው? እች ሴትዮ ህይወት የኑራት ደና ኑሮ የምትኖር ነበረች ስለዚህ ምን ችግር አለው? ታት ስራ እባክሽ። ግዴልሽ። አንተ ደግሞ ችግር አለበት ሰው የሚለን አትሰማም? ትለዋለሽ። ከዛ እሱም እባክሽን ሰላምዬ ስላት እሺ በቃ ትለውና ትስማማለች። እሺ አመሰግናለሁ የኔ ቆንጆ ስለሰማሽኝ ይልና ግንባሯን ሳም አድርጓት፣ አቤልን ወደ እንግዶቹ ሰራተኛዋና ደላላ ወዳሉበት ይሄዳል። እቅዜ ስቄልም እናቱን አይዞሽ እሺ በርቺ ሴትዮዋ ግን የምትቻል አይነት አይደለችም። እኔንጃ እያለች ትነግረዋለች። እናቴ ያሰብሽውን ለማሳካት ቆርጠሽ ተነሽ። እንግዲህ ስለዚህ ቻል አድርጊያት። እርግጥ አዎ፣ ሚስትየዋ ግን ጸባይዋ በጣም ከባድ ነው። እኔ አላቅም። ብቻ ግን ለትንሽ ጊዜ ታገሽሽ እናቴ ይላታል። እነሱ ሲመጡ ወሪያቸውን ቀየር አድርገው እሽ በቃ እሺ እና አይዞሽ፣ እሺ እንግዲህ ትለምጂዋለሽ ብዬ አስባለሁ። ከዛ በቃሽ እኔ። ሊሄድ ሲል እስቄልም ለምን ቁርስ በልተህ አትሄድም ምን ነው ሲለው፣ አይ እኔ እቸኩላለሁኝ የሚሄድበት አለኝ ይልና ዝቄልም፣ እሄዳለሁ እሺ ማዘር፣ እርስዎ አይዞት፣ ምንም ችግር የለውም። ቁርስ ብሉና ከዛ ስራዎትን ይሰራሉ፣ እሺ እሺ እሺ ልጄ ይሉና ከተቀመጡበት ብድግ ብለው እሱም እስቄል ቆይ አብረን እንሄዳለን፣ ኮቴል ለብሽ ልምጣ ይለውና እሺ ልና እስቄልም በር ላይ ይጠብቀዋል። አቤልም ወደ ክፍሉ ገብቶ ኮቱን ለማምጣት ሲሄድ ሰላም ግን እዛው ሰራተኛዋ አጠገብ ቁማ ነበርና ከግር እስከ ፀጉሯ ነበር የምትመለከታትና እሳቸውም ስለፈሩ አንገታቸውን ቅብር አድርገው ነበረ የሚተያዩት። ቀና ብለው እንኳን ማየት አልቻሉም ነበረ። አቤል ግን መኝታ ቤት ገብቶ ኮቱን እየለበሰ ቆይ ግን እችን ሴትዮ ሳያት ለምንድን ነው ደስ ያለኝ? ውስጤን ደስታ ተሰማው። ልቤም ደነገጠ። ሳያት ለምንድን ነው እናቴን መሰለች? እኔ አላቅም። ውስጤ ግን በጣም በደስታ ተሞልቷል እያለ ብቻውን ማውራት ጀመረ። ከዛ ወደ ነበረው ወደ እስቄል ጋበቃን ሄዳሉ። እና ወጡ እስቄልም፣ አብረው እኔ ምልህ እዩልህ አሁን ይኸው እንካይልና የደላላውን ብር ሳይቆጠር እንደዚሁ ይሰጧል ረ ምንም ችግር የለውም ሲል እስቄል፣ አይ ምንም ችግር የለውም ተቀበል፣ ይለውና አቤልም ብር ይሰጧል። እኔ ምልህ ግን እስቄል፣ ስለ ሴትዮዋ እንዴት ነው ታውቃታለህ? በድምፅ አንዴ በደንብ ነው የማውቃት፣ ቡርቴን በደንብ አውቃት አለሁኝ። በጣም ጥሩ ቤተሰብ የነበራት ደህና ኑሮ የምትኖር ጥሩ ሰው ነበረች። ያው አለ አይደለ፣ የሰው ልጅ ህይወት አንዳንዴ መጨረሻው አይታወቅም እና የሆነ ችግር አጋጥሟት ነው። እና አሁንም ጥሩ ነው፣ አንዳንዴ ስራ መስራቷ ራሱ ጥሩ ነው። እንደው ግን ከይቅርታ ጋር አንድ ጥያቄ ልጠይቅህ። እሺ፣ ችግር የለም አቤል ጠይቀኝ። እና ለምንድን ነው እሰው ቤት ለመስራት የፈለገችው? እዩልህ፣ እዝቅልም በፍርሃት እዩልህ። ለምን መሰለህ? ልጇ ስለታመመባት ልጇን ለማሳከም ለልጇ ስትል ነው እሰው ቤት መስራት መስራት የፈለገችው። በስመ አብ። እናት ለልጇ ግን ምን ያህል ታድላ እያለ አዎ፣ እዩልህ ለልጇ ስትል እሰው ቤት ተቀጥራ ዝቅ ብላ መስራቷ እንዲ ደስ ይላል በናትህ። እሺ በጣም ነው ደስ የሚለው ብሎ አቤልም በልሽ ዝቅል እደውል ላለው እንደዋወል ብለው ይለያያሉ። ወይዘሮ ሰላምም ብርቱካን ቁርሷን እየበላሽ ነበርና በሽ የተርቶሎ ቢና ተነሺ ና ቤቱን አጽጂ ቢና ጨረሽ ጨርሽ አዋልጅ ጨርሻለሁ አለው። እዛ ብርቱካንም የበላችን ምግቧን ቁጭ አድርጋ ብድግ ስትል አንሹን ጂም ምግብሽን ማን ሊበላልሽ ነው? እዚህ ጋር የምታስቀምጭ አንቺን ትራፊ እጄ ይዘሽ ወደዛ ሂጂ ትላታ ያመናጨቀች ብርቱካንም እሺ ልጅ እሺ። እዩልሽ አሁን እሱን አስቀምጭና ቤቱን እንዳለ ከስር ምን ቅር አርግሽ ታጸጃለሽ። እሺ እኔ ጽዳት እፈልጋለሁ። እናም በቀን ሶስት ጊዜ ገላሽን ትታጠቢያለሽ፣ ልብስ ትቀይሪያለሽ። ተግባባል። ይኸውልሽ እናም ደግሞ ቆንጆ ቆንጆና ጣፋጭ ምግብ እፈልጋለሁ። ገባሽ? እየተስማማን ይኸውልሽ፣ ይኸውልሽ ልጄ፣ እኔ ምንም ችግር የለውም በጽዳትም በምግብ ስራም ስንት ልጆችን ቁም ነገር ላይ ያደረስኩ ሰው ነኝ። ልጄ፣ ምንም ችግር የለውም ተይው እባክሽ እያለች በፌዝ እና ታዲያ ለቁም ነገር ያበቃሻቸው ልጆች ካሉ አንቺ እዚህ ምን ትሰሪ አለሽ? ትላታለች። ተይ ልጄ እሽ፣ ጸሎ ስታደርጊ ልጄ የመጀመሪያሽን ሳይሆን ፍጻሜን አሳምርልኝ ብለሽ ጸልኝ። እዩልሽ አሁን ከዚህ ካጠገቤ ዞር በይልኝ። እሺ እያንዳንዷ አቃውን እያነሳሽ አጽጪ፣ ቶሎ ባክሽን፣ ዛቁመሻቲ ትልና ሰላምም ትጮህባታለች። ቡርቲም ድንክጥ ስለና እሺ ብላ ወደ መኝታ ክፍል ገብታ ልብስ እያጣጠፈች ውይ ልጅ ግን እንዶ ከዚህ ሴት ሴት ጋር እንዴት ነው የኖረው? እሳት አይደለች እንዴ? እያለሽ ብቻዋን እያወራች ሰላምም፣ እንተመጣና ምን ደም ን ምን ተለፈልፍ ያለሽ ብቻሽን ትላታለች። አንቺ ተለፈልፊው ብቻሽን ቺ አጣፋ አጣፋ አርገሽ ውጪ፣ ምንድነው ከረምሽበት እኮ

ትልቅ እናት ዝቅ አድርጉ ሲናገሩ ሲሳደቡ በጣም ነው የሚከብዱ እና በጣም ይዘገልናል። እኔ እንጃ ም እንደምላላቅም። አስተያየታችሁን እናንተ ጻፉ። ለእናት ክብር በጣም ነው የሚደብረው። እናም ሰላም እዩልሽ፣ እኔ ላሳይሽ ብላ ተቀብላ መጥረጊያው፣ አዩልሽ፣ እንደዚህ ነው የሚጠረገው ብላ ምንጣፍ አጠራረግ ታሳየ። እሽ ልጄ እሷ ከእሺ ውጪ ምንም መጥፎ ነገር ካፉ አይወጣም። ይኸውልሽ አሁን እዛ ጋ ጠርገሻል፣ እዛ ጋ ብትመለሽ እና ድገሚው በደንብ ጥረጊ በደንብ ነግርሻለሁ እያለች። እሺ አንቺ ቶሎ ቶሎ በይ እንጂ በደንብ ጥረጊው እያለች ትጮሁባታለች። እሺ ልጅ ያጠርጋለሁ ብላ እሷም ዞር ስትል ሰላምም ተነስታ ሄደች። ስትሄድ ውይ ብስማም ብላ አሁንም ሰላም ያለችበት ቦታ ስትደርስ ሰዎች ምን እሚያንቀራፈፈሽ? ቶሎ ቶሎ በይ እንጂ እያለቻውንም ጩኸቷን ቀጠለች ብሩቴም